ለቤተ ክርስቲያን ስለሆነ ልክ እንደዚህ እንደምታዩት ጡቱ ላይ ለቀቅ የማለት ባህር ያለው ምክንያቱም እንዳስጨንቅ እንዳይዝ ለቀቅ ብሎ ነው የተሰራው ማለት ነው። እንደዚህ እንደምታዩት ከጀርባ ያለው ጥለት በጣም ነው የሚያምረው። ነጠላው ደግሞ ልክ እንደዚህ ትልቅ ነው። ቆንጆ ትልቅ ነጠላ አለው። ወራጁ ጥልፍ ደግሞ ለማትፈልጉ ችኛዋ ደግሞ አንገቷ ላይ ብቻ ሲምፕል ንቅስ ኑሯት ወገቧ ላይ ለቀቅ አድርገን የሰራናትም ደግሞ አለች ጥለቷ ይዝችኛዋ ደግሞ ዙሪያ ጥለት ነው ማለት ነው። ሰው በተለያዩ አማራጮች የተለያዩ የቤተ ክርስቲያን ልብሶችን እኛ ጋር ያገኛሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ ከፈትል የተዘጋጁ ለቤተ ክርስቲያን የሚሆኑ ቆንጆ ቆንጆ ቀሚሶችን እያሳያችሁ አብሬያችሁ ቆያለሁ። ልክ እንደዚህ እንደምታዩት ይሄኛው ቀሚስ ወራጅ ጥልፍ ያለው ከፈትል የተዘጋጀ የሀበሻ ቀሚስ ነው ማለት ነው ከጀርባው ያለችው ጥለት በጣም ነው የምታምረው ነጭ ወርቀ ዘቦ ጥለት ነው ያለው ወገቡ ደግሞ ልክ እንደዚህ ለላያለ ላስቲክ አለው መጥበብና መስፋት እንዲችል አድርገን ነው የሰራነው ልክ እንደዚህ እንደምታዩት ደግሞ ወገቧችን ላይ ሸብ የምናደርገው መቀነት እንዲሁም ደግሞ ሻሽ አንድ ላይ ኮምፕሊት ሆኖ ነው ማለት ነው። ይህንን ቀሚስ እኛ ጋር የምታገኙት እችኛዋ፣ አንደኛዋ ደግሞ ሻሽ ነች ማለት ነው። ለቤተ ክርስቲያን ስለሆነ ጸጉራችሁን መሸፈኛ እንዲሆን አድርገን ሻሽ፣ መቀነት፣ ነጠላ አንድ ላይ ከቀሚሱ ጋር ኮምፕሊት አድርገን ያዘጋጀ ነው። የሀበሻ ቀሚስ ነው ማለት ነው። እንደምታዩት ቆንጆ የጎንደር ፈትል ነው የምንጠቀመው። በጣም ቆንጆ ነው ፈትሉ። ሁላችሁም እንደምታውቁት ብዙ ከስተመሮቻችን አዛችሁት ቴንኪ ዩ ያላችሁት ፈትል ነው ማለት ነው። ሶ ይሄንን የመሳሰሉ ቆንጆ ቆንጆ የፈትል የመቁረቢያ ወይም ለቤተ ክርስቲያን የሚሆኑ ነጫጭ ልብሶችን ከፈለጋችሁ እኛ ጋር ታገኛላችሁ። ምርጫችሁን ማዛ ጥበብና ሽፎንን ስላደረጋችሁ እጅግ አድርገን እናመሰግናለን። ሶ የምትፈልጓቸውን የመረጣችሁትን ስክሪንሹት እያደረጋችሁ መላክ ብቻ ነው ከእናንተ የሚጠበቀው። ሰው ቆንጆ ቆንጆ የአበሻ ቀሚሶችን እንሰራለን። ልክ እንደዚህ እንደምታዩት፣ ነጠላው ትልቅ ነጠላ አለው የነጠላዋ ጥለት ከቀሚሱ በግማሽ ነው የምትሆነው፣ ማለት ነው አነስ ጠበብ ትላለች። የቀሚሱ ጥለት ከጀርባ ያለው ትንሽ ሳፋይ ማለት ባህር ያለው ፊት ለፊት ያለው ጥልፉ እጁ ጋ ያለው ጥልፉ በጣም ነው የሚያምረው። እንደተለመደው ፈትሉ ደብል ፈትል ነው የምንጠቀሙ፣ ልክ እንደዚህ እንደምታዩት ከስር ደግሞ ሳተን ገበር ተጠቅመናል ማለት ነው። ስለዚህ እናንተ የወደዳችሁትን የመረጣችሁትን ስክሪን ሹት እያደረጋችሁ ብትልኩልን እኛ ጋር ታገኙታላችሁ። ይህንን ቀሚስ እኛ ጋር በሰባት ሺህ አምስት መቶ ብር ብቻ ነው የምታገኙት። በጣም ብዙ ከስተመሮቻችን ከተለያዩ አገር እያዘዙን ይገኛሉ ማለት ነው። ይህንን ሁላችሁም ወዳችሁታል። ይህንን ያበሻ ቀሚሳችንን ሰ በብዛት እየሰራ እንገኛለን ማለት ነው። ሳይለበስ ደግሞ ይህንን ይመስላል ቀሚሱ ወገቡ ለላ ለላስቲክ ነው ያለው። ፊት ለፊት ወራጅ ጥልፎ ደግሞ ይህንን ይመስላል በጣም ነው የሚያምረው ጀርባ ላይ ደግሞ ጥለቱ ይሄንን ይመስላል። ልክ በዚህ መልኩ አድርገን ነው የሰራ ነው ማለት ነው። ይሄኛው በሳባ ክር የተሰራ ቀሚስ ነው። እኔ ያደረግኩት ወርቀ ዘቦ ነው ሻይን የማድረግ ባህር ያለው ይሄኛው ደግሞ የማሳያችሁ ደግሞ ሳባ ክር ነው። ሻይን አያደርግም ማለት ነው። ሶ ሁለቱንም እኛ ጋ በ7500 ብር ብቻ ነው የምታገኙት። ስለዚህ የወደዳችሁትን የመረጣችሁትን ኦርደር ማድረግ ትችላላችሁ ማለት ነው። 7500 ብር ብቻ በድጋሚ ስለዚህ የፈትል ቆንጆ ቆንጆ ለቤተ ክርስቲያን የሚሆኑ አልባሳትን ከፈለጋችሁ ምርጫችሁን ማዛ ጥበብና ሽፎን እንድታደርጉ ከወዲሁ ጋብዛችኋለሁ ማለት ነው። በጎንደር ፈትል ነው የምንሰራው። ጎንደር ደግሞ በፈትል የታወቀች ሀገር ነች። ስለዚህ ፈትሉ ጥራቱ የሚያሳስብ አይደለም ማለት ነው። ሶ ቆንጆ ቆንጆ የሀበሻ ቀሚሶችን እኛ ጋር ማግኘት ትችላላችሁ። እችኛዋ ደግሞ ወራጅ ጥልፉን አንፈልግም ጥልፉ በዛብን ላሉ ከስተመሮቻችን ልክ በዚህ መልኩ በምታዩት መልኩ አድርገን ደግሞ ሲምፕል አድርገን ሰርተንላቸዋል ማለት ነው። ለብሼ ደግሞ ላሳያችሁ ይህንን ትመስላለች ማለት ነው። አንገቱ ላይ ንቅሳት አለው፣ ደረቱ ላይ ደግሞ መስቀል ጥልፍ ጠልፈናል። ወገቡ እንደዚህ እንደምታዩት ለላ ብሎ የተሰራ ነው። የዚህኛው ጥለቱ ዙሪያ ነው። መጀመሪያ ያሳየኋችሁ ከፊት ለፊት ሁለቱ አርባዶ ከኋላ ጥለት አለው፣ ይህኛው ግን ዙሪያ ጥለት አለው ማለት ነው። ይህኛውም እንደተለመደው ፈትሉ ደብል ፈትል ነው የምንጠቀመው። ከስር ደግሞ ሳተን ገበር እንጠቀማለን ማለት ነው። ጥልፉ በዛ ብን ላላችሁ ከስተመሮቻችን፣ እችኛዋ ደግሞ ሲምፕል ሆና ተሰርታ በዚህ መልኩ አድርገን አቅርበናል ማለት ነው። ስለዚህ እናንተ የወደዳችሁትን የመረጣችሁትን ሴሌክት ማድረግ ብቻ ነው የሚጠበቅባችሁ። ሶ ስክሪንሾት እያደረጋችሁ በዋትሳፕ ወይንም በቴሌግራም አማራጮች ብትልኩልን እኛ ደግሞ ሰርተን አዘጋጅተን ያላችሁበት ድረስ እንልካለን። ፖስታ ቤት ወይም ዴቼል አማራጮችን መጠቀም እንችላለን። ስለዚህ ኮንታክት አድርጎን ይሄኛውም እንደተለመደው ሻሽ መቀነት አለው። አንድ ላይ ኮምፕሊት ሻሽ መቀነት እና ነጠላ ነው፣ አንድ ላይ የምታገኙት። ስለዚህ መቀነታችሁን ልክ እንደዚህ ወገባችሁ ላይ ስር ማድረግ ትችላላችሁ። ሻሹን ደግሞ ጭንቅላታችሁ ላይ ታስራላችሁ። ቆንጆ ደግሞ ትልቅ ነጠላም አለው አንድ ላይ። ስለዚህ ይሄንን የሀበሻ ቀሚስ በፈትል የተዘጋጀ የሀበሻ ቀሚስ እኛ ጋር በሰባት ሺ አምስት መቶ ብር ብቻ ነው የምታገኙት። ዋጋቸው ተመሳሳይ ነው። ሶ የወደዳችሁትን መርጣችሁ ስክሪንሾት እያደረጋችሁ ብትልኩልን እኛ ደግሞ ሰርተን አዘጋጅተን ያላችሁበት ድረስ መላክ እንችላለን። አዲስ አበባ ደግሞ መታችሁ ማሰራት ለምትፈልጉ ከስተመሮቻችን ማቴሪያሉን አይታችሁ ፈትሉን አይታችሁ ማሰራት ለምትፈልጉ ከስተመሮቻችን አድራሻችን ሾላ ገበያ ለምልም መርካቶ የገበያ ማዕከል አንደኛ ፎቅ ሰማንያ ስምንት ቁጥር ላይ እንገኛለን። ሰው እየመጣችሁ መውሰድ ትችላላችሁ። የአድራሻ ለውጥ ስላደረግን ከዚህ በፊት ሁለተኛ ፎቅ ላይ ነበረን። አሁን ደግሞ አንደኛ ፎቅ ላይ ሰማንያ ስምንት ቁጥር ታገኙናላችሁ። ይሄኛው ደግሞ ሻይኑን ሻይን መሆኑን አንፈልግም፣ ወርቀዘቦ መሆኑን አንፈልግም ብለውን የነበሩ ከስተመሮቻችን በሲልቨር ክር ደግሞ በሳባ ክር ሆኖ የተሰራ የተመሳሳይ አይነት ይዘት ያለው የሐበሻ ቀሚስ ነው ማለት ነው። እንደተለመደው ይሄኛውም ፈትሉ ደብል ነው ከስር ደግሞ ሳትን ገበር ተጠቅመናል። ሶ ይሄኛው ትንሽ ከዛኛው ዳርክ የመሆን ባህሪ ያለው ሻይን አያደርግም፣ አያብረቀርቅም። ሶ በዚህኛውም አማራጭ ደግሞ መጠቀም ትችላላችሁ ማለት ነው። እንደ አማራጭ ይሆናል ብለን ስላሰብነው ነው ይሄኛውን የሚያቀረብንላችሁ። ሰው እናንተ የወደዳችሁትን የመረጣችሁትን ስክሪንሾት እያደረጋችሁ መላክ ብቻ ነው ከእናንተ የሚጠበቀው። ይሄኛውም እንደተለመደው ሻሽ፣ መቀነት፣ ነጠላ አብሮ ኮምፕሊት አለው ማለት ነው። ነጠላው ይሄንን ይመስላል። ቆንጆ ትልቅ ነጠላ አለው ለቤተ ክርስቲያን ስለሆነ ሸፈን እንዲያደርግ ታስቦ የተዘጋጀ ትልቅ ነጠላ ነው ማለት ነው። ሰው ትወዱታላችሁ ብዬ ተስፋ አደርጋለሁ። የወደዳችሁትን የመረጣችሁትን ደግሞ ይሄንን ስሪልን ብላችሁ መደወል ብቻ ነው የሚጠበቀው ከእናንተ። እየመጣችሁ ደግሞ ኦርደር ማድረግ ለምት ፈልጉ አድራሻችን ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው አዲስ ህንፃ ላይ ለምለም መርካቶ ህንፃ ይባላል። እሱ ጋር አንደኛ ፎቅ ሰማንያ ስምንት ቁጥር ላይ ታገኙናላችሁ። ስለምታዙን እጅግ አድርገን እናመሰግናለን። ቪዲዮን ደግሞ እስከዚህ እስከ መጨረሻው ስለተከታተላችሁ እጅግ አድርገን እናመሰግናለን። ላይክ፣ ሸር፣ ሳብስክራይብ ማድረጋችሁን ደግሞ አትርሱ። እናመሰግናለን በያላችሁበት ሰላም ሆኖ